ግን ታዲያ የኔ ጥያቄ ውሊ አሁን እኔ መጣሁ፣ እሺ፣ አንተጋ አንተ ጋር ከዛ በኋላ ፎርሙን ሞላው፣ ግን ቪዛው ይሰጠኛሉ? ጥሩ ጥያቄ። አሁን መጣ። የትኛውም ሀገር ላይ ቪዛ ለማመልከት የመጀመሪያው መስፈርት ምን መሰለህ? ሰውየው ተመልሶ እንደሚመጣ ወይም ለቪዛው ለሚያመለከተው ቪዛ ካታጎሪ ብቁ መሆኑን ማስረዳት ወይም ማሳመን መቻል ነው። እዚህ ጋር ነው የሚመለሰው። ተማሪ ሲሆን ምንም የምጠብቅበት ነገር የለም። ለምሳሌ ተማሪ ቪዛ መልካች ከሆነ የት የት ሀገር ሄዳህን ብለህ ጠይቀው። አገባሁ የወለድኩ አትለውም። ዋን ኤንድ ኦንሊ ቲንግ ልጁ ሊማር ነው የሚፈልገው። እዚህ ሀገር ሀይስኩል አጠናቅቋል፣ ወደ ዩኒቨርሲቲ ሊሄድ ነው። ዩኒቨርሲቲው አድሜት አርጎሃል አላረገህም ወይ? ኦኬ ታዲያ ዩኒቨርሲቲው ምን ያህል ክፍያ ነው የሚያስከፍለው? ሀያ ሺ ዶላር፣ ሰላሳ ይህንን ከቨር ሊያደረግልህ የሚችል ስፖንሰር ኢሚዲየት ፋሚሊ ሜምበር አለህ ወይስ የለህም ወይ የምትሄደው ኢንተርናሽናል ወደነ ሀገር ነው፣ እንግሊዝኛ ቋንቋ ወደሚነገርበት ሀገር ልትሄድ ነው። ከተለያየ ለሚመጡ ተማሪዎች ጋር ልትገናኝ ነው። ሶ የእንግሊዝኛ ቋንቋ ክህሎት ብቃትስ አለህ ወይስ የለህም ወይ? እነዚህን ነገሮች ብቻ ፊልተር ያደርግና ሰውየው በዚህ ፍሬም ውስጥ እያየ ነው ኢንተርቪው የሚያደርገ። ጨረሰ ሰው ይህንን ማሟላት ነው። ጎብኚ ስትሆን ደግሞ የጎብኚ ካታጎሪ ይኖረዋል ለብቻው። ሰው ወደ ሀገር እንደምትመለስ ስራ ምንድን ነው ምን እየሰራ ነው ያለው። የግድ ግዙፍ ስራ ስለመሆን አይደለም። ባይዘወይ ብዙ ሰው የሚያስበው ትልቅ ካምፓኒ፣ ኮርፖሬት ስላሉ ህንፃዎች፣ ቢልዲንግ ስላሉት እንደሱ ያሰበው። የትኛውም በሙያ ፕሮፌሽናሊ ተቀጥሮ የሚሰራ የትኛውም ቦታ ላይ የሚሰራ ሰው ፕሮፌሽናል አታችመንት ይባላል። ይህ ስራው አገሩ ላይ ህዝብን የሚያገለግልበት ሶሻል ወርከር ስለሆነ ሳይኮሎጂስ ስለሆነ መምህር ስለሆነ ሎየር ስለሆነ፣ ታስ ዋን ቲንግ ሰው ሙያዊ ትስስር ሀገሩ ላይ አለው። ይህንን ሊያስረዳ የሚችልበት ነገር ነጋዴ ቢሆን ቢዝነስ አታችመንት ይኖ የስራ ትስስር አገሩ ላይ አለ። ከዚህ በመቀጠል ደግሞ አቅም አለ ወይ? የትም ሀገር ስትሄድ እንግዲህ ገንዘብ አጠፋለው አውሮፕላን እከፍላለው ሆቴል ይዛለው ሆቴል ባቲዝም አገር የዞርክ ጎብኚ የተገንዘብ ያን አይነት ስታተስ ያለ ሰው ነው ወይ? ይህንም ብዙ ጊዜ ማሳየት የምትችለው በመሰለ ትራቭል በማድረግ ነው። ሁልጊዜም ኮንሰንቱ መጨረሻው ውሳኔ የቪዛ ኦፊሰር ነው። ማንም ጣልቃ አይገባበትም። እንግዲህ እኔ እናንተ አሁን ው እንደዚህ እየተመላለስን ያለ ነው። ባሳየነው ትልቅ ነገር አይደለም፣ ፐርፐዛችን ክሊር ስለሆነ ነው። ገብቶሃል? አንተ የመጣበት ትልቅ አሳማኝ ምክንያት አለ። እኔ ቪዛውን ሳገኘ ዛሬ 14 ዓመት እንግዲህ፣ ኦልሞስት 14 ዓመት ተመላለሻል። 14ተኛ ጊዜ አሁንም ስመጣ ምንድን ነው ሊደረገ የሚገባ? ሁልጊዜ ትራቭል ኤክስፔሪያንስ በአግባቡ ቢልድ ከማድረግ ይጀምራል። የትም ሀገር ያልሄደ ሰው ዝም ብለህ ተነስተህ ተንደርድረህ፣ ለምሳሌ 18 ሰዓት 19 ሰዓት በረራ፣ 3 ሰዓት በረራ፣ አጠገባችን ያለውን ሀገር ያልጎበኘን ሰዎች ቀጥታ ለምንድነው የመጣው? ለጉብኝት ምን ልጎበኝ አሜሪካ። እንደዚህ ትሪክ የሚደረጉ ሰዎችም አይደሉም፣ ኢንፍሉዌንስም አይደረጉ። ስለዚህ ሲያምንበት ብቻ ቪዛውን ይሰጣል። የትኛውም ሀገር ላይ ሰነድ የሚቀበሉ ሀገሮች አሉ። እነ እንግሊዝ እነ ካናዳ ብትሄድ፣ ዩሮ ብትሄድ ሰነድ ታሽጎላቸው ነው የሚገባው። ሁሉንም ኦሪጂናል ኮፒ በሙሉ ያንዳንዱ ነገር አብቀርጥረው አይተው አንደኛ ሞቲቭህ ምንድን ነው? በተለይ ፊዚካሊ ቀርበ ስትናገር የምታስረዳበት ወይ በደንብ ያዩታል፣ ስክሪን ያደርጉሃል። ሁለተኛው ደግሞ የት ሀገር ሄደሃል። ሁሌ አንድ ሰው ኤዥያ ደርሶ ሲመጣ፣ ሳውዝ አፍሪካ ሄዶ ሲመጣ፣ ታይላንድ፣ ዱባይ የተጓዝክ ስትመጣ ኦፍ ኮርስ በቃ ሞቲቭህ እኮ ይሄ ነው፣ ወይ ለስራ ፐርፐዝ የምትጓዝ ሰውነ ወይ ለጉብኝት ራስን ረፍት እየሰጠ ያለ ሰውነ። ስለዚህ ይሄ እጅግ በጣም አሳማኝ የሚሆን ፋይል እየሆነ ይሄዳ። ስቲል ይሄንንም ማለት ግን ቪዛህን እንካየ ማለት ዋስን አይሰጥም። ሁልጊዜም እንዳልኩ ነው፣ ቪዛን መስጠት የሚችለው የኦፊሰሩ የመጨረሻ ዲሲዥን ነው። ሶ ያ ማለት ግን በሐሰተኛ ሰነድ አያይዘህ ገብተህ ከምትመጣው ውጥንቅት ህይወት ሺህ ጊዜ አንድ ሰው ሁለት ሚሊዮን ብርን ለመስጠት ከሚዘጋጅ ራሱን በሁለት ሚሊዮን ብር ስራ እያየ አገሩ እየጎበኘ ኢቨን እንኳን የሀገር ላይ ሰው ሀገር ሄጄ እቀራለሁ ብሎ የሚያስብ ሰውም እንደሚሆን ታውቃለህ። በዚች ሂደት ውስጥ እየተሰራ ይመጣል። ቱርክ ሄደህ ስትመጣ ንግድ እያየ አልባሳቶች ቢመጡ፣ የተለያዩ እቃዎች ቢመጡ፣ እንዲህ አይነት ነገር ቢዝነስ ቢጀምር ኢምፖርት ብጀምር ኤክስፖርት ብጀምር እየተማርክበት ትሄዳለህ። በዚች ፕሮሰስ ውስጥ ሁለትና ሶስት ሀገሮች ውስጥ ሰውየው አመለካከቱ እየተቀየረ ይመጣል። ሰው መጨረሻ ላይ ተጓጓለት የነበረው ሀገር ስትሄድ ወይ ለዚሁ ነው ወይ ይሄንን ሁሉ ነገር ሊከፍል የነበረው ብለህ ትምህርት ነው የምትወስድበት። እና ሰዎችንን የምመክረው በአግባቡ የሚከፈለው ክፍያ ቅድም እንዳልኩ ነው የትም ቦታ ላይ መክፈል ያለበት፣ ለማንም ምንም አይነት ገንዘብ ሊከፍል አይጠበቅበትም። ዊሊ ኢትዮጵያ